በስማም ወወልድ ወመንፈስ ቅዱስ አዶ አምላክ በስማም ወወልድ ወመንፈስ ቅዱስ አዶ አምላክ በስማም ወወልድ ወመንፈስ ቅዱስ አዶ አምላክ አሜን። አንድ አምላክ በሚሆን ባብ ወልድ በመንፈስ ቅዱስ ስም አሜን። ህዳር ስድስት በዚህ ዕለት ክብርት እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር ከስደት በሚመለሱበት ጊዜ ደብረ ቁስቋም ገብተው ካገኛቸው ድካም አረፉ አምላክ ሰባትን የወለደች በድንጋሌ ሥጋ በድንጋሌ ነብስ የጸናች ክብርት እመቤታችን ከስደት በተመለሰች ጊዜ እንዲህ ሆነ። ዕብራን እናቱ ክብርት እመቤታችን ልጇን ይዛ ከነ ዮሴፍ ጋር ወደ ምድረ ገብፅ ስትሰደድ ግብፅ ደርሰው በዚያ ቢቀመጡም ነገር ግን ግብፅ አልተመቸቻቸውም። ሕዝቡም በሰላም አልተቀበላቸውም። እንዲያውም በምድረ ግብፅ ብዙ ተሰቃይቷል። ከግብፅም ተነስተው ወደ ኢትዮጵያ በመጡ ጊዜ ግን የኢትዮጵያ ህዝብ ሁሉ በሰላምና በፍ ፍቅር ተቀበላቸው። ከመንገዱና ከራብ ጥሙ ጽናት የተነሳ እጅግ ደክማለችና የኢትዮጵያ ሰዎች እመቤታችንን አይተው እጅግ አዘኑላት። ይቺስ የነገሥታት ዘር ትመስላለች፣ ነገር ግን አንዳች ችግር አጋጥሟት ተሰዳ ወደ ሀገራችን ወጥታለች ብለው እንክብካቤን አደረጉላት። እግራቸውንም አጥበው በክብር ማረፊያዎች ላይ አሳረፏቸው። መልካም መስተንግዶም አደረጉላቸው። መቤታችንም ከድካሟ ካረፈች በኋላ አገሪቱን በእጅጉ ወደደቻ ትና የተወደደ ልጇን ይህ አገርና ሕዝቧን በመላ ወድጃቸዋለሁና በዚህ እስከ መጨረሻው እንኑር አለችው። ጌታችንም ክብርት እናቱን ይህች ቅድስት አገር ናት፣ በኋለኛው ዘመን የቅዱሳን መነኮሳት ቦታ ትሆናለች። በውስጧም እስከ ዓለም ፍጻሜ ድረስ እመሰገንባታለሁ፣ የአንቺም ስም ሳይጠራ ይውልባትም አላት። ከዚህም በኋላ ጌታችን ደመና ጠቅሶ በእርሷ ላይ ተቀመጡ። መላኩ ቅዱስ ሯይልም መጣና እየመራቸው መላ ኢትዮጵያ ሰላም እመቤታችንም አገሪቱንና ህዝቦቿን ወዳቸዋለችና ደስም ተሰኝታባቸዋለችና፣ ጌታችን ለክብርትናቱ ትናቱ ይቺን ቅድስት አገር አስራት አድርጌ ሰጠውሽ አላት። እመቤታችንም እጅግ ተደስታ ልጄ አምላኬ ብላ አመሰገነችው። ከዚህም በኋላ ከአንዱ ቦታ ወደ አንዱ ቦታ እየተዘዋወሩ መላው ኢትዮጵያን በኪደተ እግራቸው ባረኳት። ጌታችንም በዚህ ቦታ እንዲ አይነት ቤተ ክርስቲያን ይታነጻል፣ ከሌ የሚባል እንዲ አይነት ቅዱስ ይነሳል እያለ ብዙ ሚስጥራትን ለክብርት እናቱ ነገራት። ከዚህም በኋላ የስደቱ ዘመን ሲያልፍ ሄሮድስም በመጨረሻ ክፉ አሟሟትን ሲሞት መልአኩ ወደ ገሊላ አውራጃ እንዲመለሱ ነገራቸው። እመቤታችንም ከዚህች አገርስ ባንሄድ ባኔድ መርጣለሁ ስትለው የተወደደ ልጅዋ ግን እናቶ ጽድቅን እና ፈቃድን ሁሉ ልንፈጽም ይገባናል ብሎ አጽናናትና ወደ አገራቸው ተመልሰው ሄዱ። ተመልሰውም ሊሄዱ ሲነሱ የኢትዮጵያ ሰዎች ልዩ ልዩ አማ እጅ መንሻ ሰጧቸው። ልዩ ልዩ ልብሶች፣ ወርቅ፣ ዕጣን፣ ከርቤ፣ ሽቶ እና ትንቃቸውንም በግመሎች ላይ ጭነው እመቤታችንንና የተወደደ ልጇን በበቅሎ ላይ አስቀምጠው በክብር ሸኟቸው። እመቤታችንም ልጇን ታቅፋ በበቅሎ ተቀምጣ በበረሃው በመጓዝ ወደ መጣችበት አገር ሄደች። ኢትዮጵያዋንም የሰጧትን ብዙ እጅ መንሻዎች በግመሎች ጭና ይዛ ወደ አገሯ በተመለሰች ጊዜ ከአንድ ባህር ዳር ደረሰች። ከዚያም የጀልባው ባለቤት እግዚአብሔርን ስለ መውደድ አሻግረኝ ብላ ለመነችው። ባለጀልባውም እቃ የተጫኑ አምስት ግመሎችና ከአንቺ ጋር ከዚህ ጻን ጭምር አምስት ሰዎች ይመለከታል፣ አንቺ የተቀመጥሽባት በቅሎም አለች። ጀልቧም ትንሽ ናት፣ የመቀመጫ ክፍሏም በውስጧ የተሳፈሩት ሰዎችም ተጨናንቀው ነው ያሉት። ስለዚህ እንዴት ላሻግርሽ እችላለሁ? ነገር ግን እመቤቴ ሆይ ይቅርታ አደርጊልኝና ይህን በክፋት አላደረግኩትም እና አላት። ክብርት እመቤታችንም የጀልባው ባለቤት ሊያሻግራት እንዳልቻለ በተረዳች ጊዜ ልጄ ወይ የእግዚአብሔር ልጅ እንደመሆነ ይህን ትልቅ ወንዝ ለመሻገር የአምላክነትን ስራ ትሰራ ዘንድ ለምናለው ስትል ማለደችው። ያን ጊዜም ጌታችን ክብርት እናቱን የወለድሽኝ እናቱ ወይ አትዘኝ ብሎ አረጋጋት። ዳግመኛም በእኔ ፈቃድ፣ በአባቴ ፈቃድ፣ በመንፈስ ቅዱስ ፈቃድ ከአንቺ ሰሆኝ ያለውና ሰው መሆኔንም ከአባቴ በቀር መስተፍሥሔ ከሚሆን ከመንፈስ ቅዱስ በቀር ያወቀ የለም። ዳግመኛም በሕያዋንና በሙታን ለመፍረድ ለሁሉም እንደየሥራው ከፍለው ዘንድ እመጣለሁ። ያችንም ሰዓት የሰማይ መላእክትም ቢሆኑ የአዳምም ልጆችም ቢሆኑ ከእኔና ከአባቴ ከመንፈስ ቅዱስ በቀር የሚያውቃት የለም። ያን ጊዜ አመፅን የሚናገር አንደበት ሁሉ ይዘጋል ብሎ አባትሽ ዳዊት እንደተናገረ እከራከራለሁ የሚል አንደበት እንደ ዲዳ ምላሽ ያጣል አላት። ክብርት እመቤታችን ቅድስ ድንግል ማርያምም ይህንን ሁሉ ሚስጥር የተወ የተወደደ ልጇ የነገራትን ታስተውለው በልቧም ትጠብቀው ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ለክብርት እናቱ ይህን ከነገራት በኋላ ቀኝ እጁን ዘርግቶ ወንዙ ማዶ ጢር በሚባል ተራራ ያሉትን ድንጋዮች ጠቀሳቸው። ያን ጊዜም እነዚያ ድንጋዮች እየተገለባበጡ መጥተው እንደ ጀልባ ሆነው በወራጁ ወንዝ ላይ ተንሳፈፉ። ከዚያም እመቤታችንን ከሕፃኑ ጋር ከቤተሰቧና ከነጓዟ አሻገሯት ዚያም ድንጋዮችን ያዩ ሰዎች ሁሉ እጅግ አድንቀው ብቻውን ድንቅ ታምራትን ያደረገ እስራኤልን የፈጠረ እግዚአብሔር ይክበር ይመስገን፣ የጌትነቱም ስም የተመሰገነ ነው እያሉ አመሰገኑ። እነዚህም የተባረኩ ሰዎች ወንዙን ከተሻገሩ በኋላ በዚች አገር ለስምንት ቀን ተቀመጡ። ከዚያም በኋላ አምላክን የወለደች በድንጋይ ላይ ሥጋ በድንጋይ ላይ ነፍስ የጸናች ክብርት መቤታችን ስላደረገላት መልካም ሥራ ሁሉ እግዚአብሔርን ፈጽማ እያመሰገነች ወደ አባቷ ወደ ዳዊት አገር ተመለሰች። ዳግመኛም በኋለኛው ዘመን ጌታችን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶቹን ሰበሰባቸውና ታቦትንና ቤተ ክርስቲያንን አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም ነገር የእስክንድሪያ አገር ሊቃነ ጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮች ሆኑ። ክብር ትመቤታችን ቅድስት ድንግል ማርያም ከስደቷ በረከት ትክፈለ ጣሟም በልቦናችን ፍቅሯን ባንደበታችን ታሳደረብን። ዳግመኛም በዚህ ችለት አባ ፊሊክስ አረፈ። ይኸውም ቅዱስ ምግባር ሃይማኖቱ ትሩፋት ተጋድሎ ያማረ ሆኖ ቢያገኙት በእግዚአብሔር ፈቃድ የሮሜ አገር ሊቀጳጳሳት አድርገው ሾሙት። በዘመኑም ካዲው ቴዎድሮስ ኤሳር ነግሶ ምዕመናንን ሲያሰቃያቸውና ሲገድላቸው ሊቀጳጳሳት አባ ፊሊክስንም ብዙ አሰቃይቷቸዋል። አባ ፊሊክስም በክርስቲያኖች ላይ እየደረሰ ያለውን ጥኑ መከራ እንዲቆም ወደ እግዚአብሔር በጸለየ ጊዜ ይህ ከሃዲ ንጉሥ በነገሰ በሁለተኛ ዓመቱ አጠፋው። ከዚያም በኋላ የክርስቲያኖች ደም እንደዋ ያፈሰሰው ከሃዲው ዲዮቅልጥያኖስ ነገሰና ክርስቲያኖችን በዓለም ላይ እያደነ ማሰቃየትና መግደል በጀመረ ጊዜ ይህ አባት አባ ፊልክስ የክርስቲያኖች ስቃይ እንዳያሳየው ወደ እግዚአብሔር በጸለየ ጊዜ ወዲያው በመጀመሪያው ዓመት አረፈ። ይህም አባ ፊልክስ ስለ ክርስቲያን ወገኖች እጅግ ጠቃሚ የሆኑ ብዙ ድርሳናትንና ተግሣጻትን የጻፈ ነው። የአባ ፊልክስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን፣ አስጀምሮ ላስፈጸመን ላይ ላያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን ም የበደሉንን ይቅር እንደምንል፣ አቤቱም ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይቺ መንግሥት ያንተናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ወይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀንሽን ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልጅ ጸጋ የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ወይ ደስ ይበልሽ ሉል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። እግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት እመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ጸሎት ተራዳይነት የቅዱሳን መላእክት ጠባቂነት ከሁላችን ከህዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።